ሰምቻው ብላችሁ ሊሰማኝ ይችላል ላይሰማኝ ይችላል። አይ ነው ከኔ ጋ ነው መንፈሱ ወሎ በውስጤ ተቀምጠዋል ሁላችሁ። አንዳንድ አንድ ሰዎች በምን ይጠፋል መሰላችሁ? በፊት አንድ እናት ምን አለች? እንዴት አሁንማ ጥሩ የለው ማለች ለምን ቀደም ይላ አዲስ ያለው ልክ በረከክ ራእይ አይነበር አለች ራእይ። አሁንስ አሁንማ ማየው ጥቁርና ነጭ፣ ጥቁርና ነጭ፣ ጥቁርና ነጭ ራእይ በሉ። ትንቢትና መገለጥ የህልውናው ምልክት አይደለም። በጌታ በኢየሱስም ለዘላለም እስክበሉ እንደገና እንደገና በጨለማ እንኳን ቢያልፍ እግዚአብሔር ከኔ ጋ ነውና አልናወጥም። እስኪ አልናወጥም በሉ። በጨለማ እንኳን ቢያልፍ ሲኦል ብትገኝ እግዚአብሔር ካንተ ጋ ነው። በኢየሱስም ስም ካንተ ጋ ነው። እስኪ ከእኔ ጋ ነው፣ በሉ ከኔ ጋ መሆኑ መረጋገጫው ቃሉ እንጂ ስሜቴ አይደለም፣ ይዞታዬ አይደለም፣ መከናወኑ አይደለም፣ ምኖሩ አይደለም። መንፈሱ በሉጫ ብላች። በጌታ በኢየሱስ መንፈሱ በሉጫ ብላች። ቆይ መንፈሱ በል። በጌታ በኢየሱስ አንደኛ ሳሙኤል አስረኛው ኛው ምዕራፍ ምን ይላል የእግዚአብሔር ቃል? ከዛ ጊዜ ጀምሮ ብሎ እንደገና እንደገና መንፈስ ይወርድብሃል እና እግዚአብሔር ካንተ ጋር ይሆናል። እንደገና ከዚያን ጊዜ ጀምሮ እንደገና እንደገና እንደገና መንፈስ ይወርድብሃል። እግዚአብሔር ከአንተ ጋር መሆኑ በዚያው ታውቃለህ። እንደገና እንደገና ከዚያን ቀን ጀምሮ ጤነኛ ትሆናለህ ነው ያለው። እንደገና ከዚያን ቀን ጀምሮ በገንዘብ ሀብታም ትሆናለህ? እንደሱ ነው ያለው ወይ? ከዛን ቀን ጀምሮ ይከናወንልሃል። ኖ ኖ ኖ። ከዛን ቀን ጀምሮ ትንቢት ይመጣልሃል ነው። ከዛን ቀን ጀምሮ ሆነ እግዚአብሔር ሰርፕራይዝ ያደርጋላ ባንክ ይሞላል። ኖ ኖ ኖ ኖ። ከዛን ቀን ጀምሮ ሃ መንፈሱ ይወርድብሃልና መረጋገጫው ነው። እግዚአብሔር ካንተ ጋር ይሆናል። ጮብላችሁ እንደዚህ በሉ፣ እግዚአብሔር ከኔ ጋር መሆኑ መረጋገጫው በሉ። በውስጥ የተቀመጠ መንፈስ

እስኪጮህ ብላችሁ እግዚአብሔር ከኔ ጋር ነኝ በሉ። ምክንያቱ ደግሞ ምልክት አለው። መንፈሱ በውስጥ ያርፈዋል። ከውስጡ የወጣ የእሱ ትንፋስ በልቤ ስላለ እሱ ራሱ ከኔ ጋር ነው። እስኪጮህ ብላችሁ ከውስጡ የወጣ የእሱስ ትንፋስ መንፈስ ቅዱስ በውስጤ ስለ ገባ እርግጠኛ ነኝ እሱ ራሱ ከኔ ጋር ነው። ሉክ አንደኛ ዮሐንስ 3፡24 አበውና ወደሌላ እናልፋለን። አንደኛ ዮሐንስ 3፡24 ዋ በጌታ በኢየሱስም እያገለገልኩት ያሉ ለነገስታት ነው። እረ አሜን ነው ወይ እያገለገልኩት ያሉ ለነገስታት ነኝ። አሜን ይሄ ጉባኤ የኃጢአተኞች ስብሰባ አይደለም። ይሄ ጉባኤ የተዋረዱ ሰዎች ስብሰባ አይደለም። ይሄ ጉባኤ የሆነ ነገር ፈልገው የመጡ ስብሰባ አይደለም። ይሄ ጉባኤ የነገስታት ጉባኤ ነው። ራ አሜን በሉ በኢየሱስ this diplomat service ሚባለው ይሄ ነው አሜን this is diplomatic service እዚ ጉባኤ ሰው የለም በጌታ በኢየሱስ አይገባችሁም መሰለኝ። ራ አሜን ነው አንተ ሀፊርኩም ይኹም ገለገሌኩም ንመጀመሪያ እዝነኩም ስለዝሆነ እሺ። ትእዛዙንም የሚጠብቅ በርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። በእኛ እየኖረ መሆን ከምናውቃለን ከመንፈሱ የተነሳ ነው የምናውቀው። ከአንተ ጋር መሆኑ እግዚአብሔር የምታረጋግጠው የወር ገቢ አይቶ አይደለም። አንዳንድ ሰው ከደጃ ወይ ደማ ከሚታየው ነገር የተወሰደ ነው። በቃ ጥሩ ስለለበሰ የሆነ እግዚአብሔር አምሄሩሉ እንዲታዩ አምሮበታል እግዚአብሔር ያደረገለት እኮ ይባላል። ከሱ ጋር መሆኑ ስማ፣ ጥሩ መልበስማ ቢላድም ይለብሳል። ሰማኸኝ፣ ገንዘብ ማግኘት፣ ገንዘብ መሰብሰብ፣ ጥሩ መልበስ፣ እነዚህ ቢሊየነርስ የሚባሉ እነ ቢልጌትስ የታወቁ ናቸው። በዚህ ራሜ ነው ወይ ቤታቸው ኤርፖርት ነው የነሱ ሰማኸኝ፣ ቤታቸው ምንድን ነው ኤርፖርት። አንተ የምታውቀው ከአስመራ ሄደ እዛ ጫፍ ያለ ነው። የነሱ ግን ቤታቸው ነው ቤታቸው ኤርፖርት ነው። ግን እግዚአብሔር ከነሱ ጋር የለም። በምን አንደበት የሚገልጸው የእሱን በ